አረ እንደውም የዛች ጦሰኛ ቤቴ እንደዛ መሆን ሀሳቧን አስቀይሯት እንጂ ስትብሰለሰል ነበር ምታድር ኪራ በእናትህ ነፍሴ ኮ ተጨነቀች አይዞ ዘንድሮ እንደ ሀገር ነው የተጨነቅ ነው ምን ባስ እንጂ እንደ ወንድነታችን ይዞ እንጂ አሁን ጉልበታችንን አቅፈን ነበር ማልቀስ የነበረብን ቲያረተው በእናትህ ቆፍጠን ነበል ሲያስጠላ ቆፍጠን በዚህ ቃል ብንጽናና ነው የሚሻለ ሚስቶቻችን ተሰቃዩ እንጃ እሱ የተቀደሰ ሀሳብ ነው እንዴነሽ? ቤቲ እንደ እንደዚህ ነው ሰላም ምትቆጥረኝ ነው? አይ ቀፎሽ ሄልሽ ቀፎሽን ካልኩሽ ማለ በማለትሽ ማይቀር ነገር ነው። ባለ ትዳር ነኝ። ቀለበት የታየ? ይሄ ድለኛ ማን ይሆን አዳሜ? ነዋ። እናት ምንድን ነው እንዳዲስ መጀናጅን ጀምራችሁ እንዴ? አቁ የምረጡኝ ቅስቀሳቸውን አጣወጣሁት እኮ እኔ እኮ አሁን እንደዚህ የፍቅር መቀስ ሞልቶ እንዴት ነው ሰው መጥበስ የሚችለው? ዝም አትላቸው፣ እኛ የሙከራ ስርጭት ነን ማለት ነው። እሱን ተውትና እኛ ብንለቃችሁ አትለቁም ነው። እኔ ያለ አንቺ ባዶ፣ እኔ ደግሞ ከአንቺ ጋር ሙሉ። እና ታዲያ ለምን ዛሬ ቤት ውስጥ ቆንጆ ጊዜ አናሳልፍ? ምን አይነት ይኸውላችሁ፣ እሱን እኛ አናሳየውም በቃ። ይኸውላችሁ፣ የተነሳ ሀሳብ በጣም ቆንጆ ነው። ሰምቼዋለሁ አድምቼዋለሁ። ይኸውላችሁ እነሱም አዲስ ስለሆኑ ማለት ነው ከኛ በጣም ብዙ የሚማሩት ነገር ነው። በጣም ብዙ ነገር ይማራሉ። ህይዋን አልነበረችም። ሴቶች በቃ ፊደል መጎርጎር ይመቻቸዋል አይደል? ያው ህይወት አይደል ዛሬ ነው የምትኖረው እኮ ትናንት በሰራው ጥሩ ስራ እየተበረታታ እንዲሁም ደግሞ ትናንት ከተሳሳት ከውስተት እየታወቀ። ሁለታችንም የዳህ ልጆች ነበረ። አታምነኝም

ዛሬ በካርታ ይለይልናል። በጣም ነው ማዝንላችሁ። እንዴት እኔ እና ሰኔ ይዘ ካለበት ነው ወይ ይህን ፉከራ ነው በተግባር እናሳያለን። ከዚህ ወይን ይጠጣል። ስጠጡ መዋላችሁ። እንደዛ ሞክራችሁ ሁሉ ጠርሱን ጠጣሽ ኮ ሲጀመር ይሄ ፌራል ጋይ ተሳሰረብህ ብሎ ነው የሴ ነገር፣ እንደባለፈው ቆመን ከምናድር የለም። ከአስር ጌም እኮ አንዱን እንኳን አልዘጋንም አልዘጋንም እንደውም በአካል ስለማላውቃት ነው እንጂ ሲጣርግ ነበር ምንገልል ክብሮ ሜ አሁን ወዱ ጉድፈል አፏ እየተሳሰረ። ኧረ አሁን እኔም እየሰጋሁ ነው። ቆይ ክብሩ ምን ብላት ነው? ምን ያላልኝ ነገር አለ፣ ስለ ድሮ ፍቅሩ፣ ስለ ህይወቱ ነገ- ለምን ልቦለድ አጽፍላትም። ቆይ ተንዬ እየሰከርሽ ነው? አይ መጠጡ ሳይሆን በንግግሩ ፊቴ ላይ የሰላት ቀይ

ግን ደስተቃጥፈና የኔ ልጅ በፍቅር አሳበደ እዚህ ሚስትር አቅበተኝታልኛል፣ አደል እንዴት፣ አደራችሁ የፍቅር ምሳሌ ማለት ዳሮች። የተከበራቸው ሀገሬ ልጆች ሰላምታ ያበያላችሁ፣ በትረሳችሁ። ሰላም እንዴት ናችሁ? ሁሌ እግዚአብሔር ይመስገን ደና ነኝ። እንኳን ደና መጣችሁ። ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብ ያለውኝ እሱ ምንድነው ጽናት ድራማ ክፍል መቶ ከአንድ ቁጥር ጀምሮ መቶ ደርሰናል። ዛሬ መቶኛ ክፍል ደርሰናል ማለት ነው። እሱ ምንድን ነው ካላችሁኝ፣ እንግዲህ ዛሬ በጣም ከባድ ነገር ነው እየተፈጠረው። እሱ ምንድን ነው የቤቲ እናት መታለች ማለት ነው፣ ከነኪራና ጽናት ቤት። እሱ ምንድን ነው በባለፈው ጽናት ያው ስለተናደደች ግን እንደው ብቻ ዝም ብላ እንትን መስሏትኝ ከናኒ ጋር ሆና ማለት ነው ሻወር ቤት ቤቲን ናኒ ጋር እንትን ብለው የሆነ ካሜራ አድርገዋት ነበረ ይመስለኛል እሱን ቪዲዮ ናኒ ልካላት ነው ይመስለኛል ማለት ነው እንግዲህ ለሌላ ሰው ልከዋት ልከው መሰል እንግዲህ ዛሬ የቤቲ እናት እሳት ለብሳ እሳት ጉርሳ መጣለች ማለት ነው እ ብትን ያረገችው በሩን ሁሉን ነገር እና ጽ ደግሞ ዛሬ በጣም አምሮባታል። ጽ ብቻ ሳያቷን ምሩ የራሱ አበባ ነው የመሰለች ኦማይ ጋር ባለፈው አሟት ነበረ፣ ዛሬ ተችሏታል። ያው እንግዲህ ቤቲ ኦቨርዶዝ ከይና ወስዳ ብዙ ወስዳ ያው ታመማ ነበር፣ ሆስፒታል ሄዳ መታ ነበረ። እና ዛሬ ምሩዬ ከነ ጽናት ቤት መታ ቤቲን ተጠይቅ ቤቲን ጠይቃት ምናምን ዘው ዘና ፈካ ያሉ ነበረ እየተጫወቱ በጣም አሪፍ ጊዜ ነበር ያሳለፉት። እላችኋለሁኝ እንግዲህ ያው ኪራና እንግዲህ ባርኮትም እያዋሩ ነበር፣ እየተመካከሩ ነበረ፣ እየተጫወቱ ነበር ምናምን ስለ አንዳንድ ነገር እንደው ትዳራችን፣ ሕይወታችን ወደፊት ችግር ለካ ይሄን ያክል መስዋዕት እንዳስከፍላል እንዴ እያሉ ማለት ነው። ብዙ ነገር እየተመካከሩ ነበረ። ያው በኋላ ሄዱ ወደ ቤት ወደ ቤታቸው። ወንዶቹ ውጭ ላይ ያወሩ ነበረ፣ ሴቶች ደግሞ ከቤቱ ነው እያወሩ ነበር። መጨረሻ ላይ ለምን ሄደን አብረን አንጫወትም ብለው ሄዱ ቤት ውስጥ። ከቤት ደረሱ ያለውን ነገር ተጫወቱ ማለት ነው። እዚህ ጋር ደግሞ ሌላ ፍቅረኛሞች ሌላ ጥንዶች ደስ የሚሉ እንትን እያሳለፉ ነው እነሱም ናኒ ማለት ነው እና ወይከት እላችኋለሁኝ እና ከዛ መጨረሻ ላይ ለምን ሶስተኛ እነሱን ጥንዶች አንጠራቸውም ተብሎ ማለት ነው እና ክብሮምን ከዛ ጠሯቸው ከደወለላቸው መጡ በአጠቃላይ አንድ ላይ ተሰበሰቡ ማለት ነው እዚህ ጋር ያሉት ፅናት እና ኪራ ምሩና ባርኮት ናቸው ማለት ነው። ከዛ ደግሞ እንትና የተጨመሩ በኋላ ላይ ከዛ ከሶስት ጥንዶች አንድ ላይ አያምሩ። የእውነት በጣም ነው ደስ የሚሉት። ፍቅራችሁን ያዝልቅላችሁ በሏቸው እስኪ ቤተሰቦች እና በጣም አሪፍ ጊዜ እያሳለፉ ነበረ፣ አሳለፉ። ደስ የሚል ታይም ከዛ ምንድን ነበር ጌም ነበር የሚጫወቱት፣ ካርታ ጌም ከዛ የተሸነፈ ጨዋታውን ያላቸነፈ ይጠጣል ማለት ነው። እንትን ወይን ቅጣቱ ይጠጣል ይጠጣል። ከዛ ጠጡ ማለት ነው እና እንትና ከዛ ሲጠጡ ሰከረች ማለት ነው። የሴት ሰካራ አስቸጋሪ ነው ግላላችሁ። እና ሰከረች ምናምን ብቻ ጥሩን እንትን አልነበረችም። ከዛ ቤታቸው በማግስቱ ስትነሳ ያው ስካር ደቋታል። እዚህ ጋ ምሩዬ ያው ትንሽ አሟት ነበረ ምናምን፣ ግን ያው ተሽሏታል። ወደ ስራ ልሄድ ነበረ እና ስራ ልሄድ ነው ወይ ቆንጆ ምናምን ሲላት ሄድ፣ ችግር የለውም ግን ምንም ስራ እንዲያሰሪ ምናምን አላት። ላችኋለሁ። እዚህ ጋ ደግሞ ጽናትና ኪራ ስለ ቤቲ ጉዳይ እያወሩ ነበረ። እንደችልእጂ እንን መደነት ወሰዷ እና እኔ ባታያት ኖሮ የሰው ሰው ብትሞትብን ምን ልንል ነበረ፣ ፈጣሪያ ወጣን እያሉ እያወሩ ነበረ ከዛ እዚ ጋር ያው ጌሙ ጨዋታ ላይ የነበሩ ጌማቸውን ፏፈች አድርገው ተጫወቱ፣ እላችኋለሁ። አሪፍ ታይም ነው ያሳለፉት፣ በጣም ደስ የሚል ጊዜ አሳለፉ። እዚ ጋር እንግዲህ የቤት እናት መጣች። ና ናኔን እና በሩን እንዴታው እንጂ ምናም ትራት አንጅ ምናባሻለች አባሻለች። ና ናኔንም ሞራኗን የሚነካ ነገር ሰደበቻት። አንዳንዴ ሰዎች እናንተ እንዴት ከማቁ የሚያውቁ ከሆነ